የሆነ ሰዓት ማንም አያውቅም ነበር የት መሆን ማለት ነው። በስራ ብያቸው ነበር እና ሱዳን ላይ በጣም ከባድ ችግር ያጋጠመኝ ምን ልበላችሁ፣ በጣም ጥንቆላ ይበዛል። በቃ በጣም ጨካኝ ናቸው። ባዕድ አምልኮ ይበዛል እና በቃ በጣም የተፈተንኩበት ጊዜ ነበር። በቃ ፈጣሪ ብቻ እንኳንም ከዛ መከራ ወጣኝ እንጂ በጣም አስቸጋሪ። ሰላም ሰላም፣ ውዲያው ኪቲቭ ተከታታዮች እንደምን አሉ? ሰላም ነው ያልኩላችሁ። ያው ሰሞኑን በጣም ጠፍቼ ነበር። ያው ዛሬ በአዲስ ቪዲዮ መጥቻለሁ። ያው ይህ ቪዲዮ በጣም እየከፋኝ የሚሰራው ማለት ነው። እና ብዙ ችግሮችን ያሳልፋል። በቅርብ ጊዜ የሆነ ጓደኝ አነሳስቶኝ ወደ ሊቢያ ምናምን ሰደድና እና በጣም አስቸጋሪ ጊዜ ነው ያሳልፍነው። ያው በ በመሀልም ጦርነት ምናምን ነገር ነበር ብዙ ስቃይና መከራ ነው ያሳለፍነው። እዛ ተያዘን ምናምን እና በጣም ብቻ ፈጣሪ እንደምንም አልፏል። ቤተሰብን በጣም አስጨንቄ ነበር፣ እስኪሆነ ሰዓት ማንም አያውቅም ነበር እና ሱዳን ላይ በጣም ከባድ ችግር ያጋጠም ያው የሱዳን ሕይወት እዛ ሄዶ ያዩ ሰው ያውቀዋል። እና በመሀልም ብርም ጄል አልነበረም። የሆነ አጉል አጉል ስራዎችን መስራት ጀምሬ ነበር። የሆነ የሆነ ህገወጥ ነገሮችን ወደ ከመተማ ወደ ሱዳን ምናምን መጓዝ ጀምሬ ነበር። በዛ ነው የተያዝከው ማለት ነው ማለት ነው። እና አስከፊ ጊዜ ነበር ያሳለፍ እና ለውድ ቤተሰቦች በቃ ስደት ይብቃ ማየሆን ነገር አንደኛ ነገር፣ በአሁኑ ሰዓት ገንዘቡ ራሱ ማለት ነው። በጣም እጥፍ ሆኗል ማለት ነው። ሁለተኛ ነገር፣ በህይወታችን ሪስክ ወስደን ነው የምንሄደው። ወይ ይሳካል ወይ አይሳካም፣ ወይ እንሞታለን ወይ እንድናለን ብለን የምንሄደው ማለት ነው እና ከዚህ ለዚህ የሆነ ሌላ ሌላ አማራጭ ብናስብ ነው ይሻላል። ከቷቸዋል እዛ ያለው ስቃይ በቃ እኔ ልነግራችሁ አልችልም። በተለይ ደግሞ እንደዚህ ገንዘብ እጃችሁ ላይ ምናምን ገንዘብ ሁላ ኑሯችሁ እጃችሁ ላይ በቃ በቃ የፈጣሪ የፈጣሪ ጉዳይ ነው። በቃ ገንዘብ ስላላችሁ ብቻ አይደለም ማንም እኔ ደግሞ የሆነ ቤተሰብም የሆነ ማዘርም የሆነ ነገር ታደርጋለች ምናምን ብዬ አስብ ነበር የድኩት እዛ ረጅም ጊዜም በቃ ለእሷም አልነገርኳትም። ክፍለ ሀገር ስራ እየሰራው እንደሆነ ነው የምታውቀው ማለት ነው። እና ረጅም ጊዜ ሱዳን ላይ ቆይቻለሁ። ሱዳን ላይ ያለው ህይወት ደግሞ በቃ በጣም የሚያስጠላ ህይወት። ወደ ሊቢያ ለመሻገር በጣም መጥፎ መጥፎ ደላሎች አሉ። ሴቶች ይደፈራሉ፣ ወንድ ሳይቀሩላ። ስንት የተደፈረ ወንድ ነው እና ይህን ደግሞ የሚያደርጉት የገዛ ያገራችን ዜጎች እና ምንም መተዛዘን የሚባል እንደሌለበት ነው። ሰው አጠገብሽ ጓደኛሽ በረሀብ ሲሞት፣ ታሙ ሲሞት ታይዋለሽ። እና እኔ እዛ በነበርኩበት ሰዓት የሆነ ስራ ጀምሬ ነበር ማለት ነው የሆነ ራሴንም በቃ እዛ ጋ ማስተዳደር ስላለብኝ ለቤተሰብ ስላልተናገርኩ ይሁን አንዳንድ ነገሮችን አንዳንድ ፎሎችን መስራት ጀምሩ ግን ያ ነገር ደግሞ የባሰ እኔን ጣጣ ውስጥ ነው የከተቱት። ወደ እስር ቤት የሚገባ እዛ እስር ቤት ውስጥ ደግሞ በጣም የሚያስጠላ የሚያስጠላ የሆነ ምን ልበላችሁ በጣም ጠንቋይ ይበዛል። በቃ በጣም ጨካኝ ናቸው። ባዕድ አምልኮ ይበዛል። በጣም የተፈተንኩበት ጊዜ ነበር። በቃ ብቻ አልፏል፣ እንደምንም አልፏል። ፈጣሪ ብቻ እንኳንም ከዛ መከራ አወጣኝ እንጂ በጣም አስቸጋሪ እና ቤተሰቦች እንደዚህ አይነት ነገር በቃ አትሞክሩት ነው ይሻል። ከተቻለ የሆነ ለሕጋዊ ነገር ወይ ደግሞ ሀገራችሁ ላይ ሰርታችሁ ትኖሩ ነው ይሻል። የቀረ ነገር ይቅር በቃ። ምን ነው እናቴ በቃ እናቴ ነበር ትዝ እምትለኝ ማለት ነው እዛ በዛ ስቃይ ላይ እስር ቤት ውስጥ ሆኜ ካሁን ካሁን ወይ አይፈረድባችሁ እንደፈለጉ ያቆዩዋችኋል። እድልሽ ነው በቃ እስር ቤት እራሱ ማለት ነው። እና በቃ ምንም ህግ የሌለበት ሀገር ነው ማለት ነው። እና ወደዛ መንገድ ምንም ባትሞክሩት በይ እና ሁላችሁም ከኔ ተማሩ። እኔ አሁን እንዲህ እዚህ ቆሜ አወራለሁ ብዬ አልጠብቅም። እና ብዙ ነገር ነው ደግሞ የተማርኩት ማለት ነው። ድሮ ስደት በቃ ቀላል ምናምን እንደቀልድ የሚገባ ነበር የሚመስለው። ግን ያው እዛ ሄደሽ ምናምን ስታየው ነው ሁሉንም ነገር እና ቤተሰቦች ይህን ነገር ከኔ አይታችሁ እንድትማሩ ነው። እኔ አሁን ከሀገሪ ላይ ቀጥ ብዬ መስራት ምፈልገ ያለሆነ ነገር እናንተም አዳዲስ ልጆች ምናምን ከተለያዩ ሰዎች ጋር ለመስራት አስቤያለሁ እና እናንተም ሼር ኮፒ ላይክ እያደረጋችሁ በተለይ ሼር እያደረጋችሁ አዲሱ ሲቲ ውስጥ ኤምቦስት ኤጅ ነው እንዴ? እና አንዳንዴ ደግሞ ያው የግድ የሚባል ሰውን ደግሞ ከእናንተ መማራለ። እና ለምንም እንደጠፋሁ በሚለው ነው ነገር እኮ እነግራለሁ። በቃ እናንተ ሀገራችሁ ላይ ሰራችሁ። በቃ ያለው ነገር አስቸጋሪ ነው ፖለቲካውም በዚህ ጋም ያለውም ሰውም በቃ ብዙ ነገር አስቸጋሪ ነው። በአሁን ሰዓት እዚህ ሀገር ለመስራት ግን እንደምንም ብላችሁ የሆነ መስመር ውስጥ ከገባችሁ ትሰራላችሁ። ግን በዚህ በሊቢያ በሱዳን የሚባል ነገር ጭራሽ እንዳታስብ። አንደኛ ነገር ገንዘቡ በአሁን ሰዓት እስከ ሁለት ሚሊዮን እስከ ሶስት ሚሊዮን ገብቷል። ይህም በህይወታችሁ ሪስክ ወስዳችሁ እዛ ጋር ተንከራታችሁ እድል ካላችሁ ሊቢያ ላይ የሄዱ ጀለሶች ያሁን አሉ አሁን ከአመት በላይ የተቀመጡ ማለት ነው፣ ገንዘብ እያላቸው ማለት ነው። በቃ በየጊዜው እየጨመረ ነው። ሚ ልክ በደህናው ሊሂድ ካላችሁ እስከ አንድ ሚሊዮን ነው የምከፍሉት ማለት ነው። በደህናው ጀልባ ሊሂድ ካላችሁ እስከ አንድ ሚሊዮን ዝቅ ባለው ቤት ካላችሁ እስከ ሦስት መቶ እሱ መያዛል። ተመለሳላችሁ፣ ተመለሳችሁ ደግሞ እስር ቤት ነው የምትገቡት። ቢቢያስ ገና ከዛ ከፍላችሁ ነው የምትወጡት እና እንደዛ ስንት ሞካክሮ ያልተሳካላችሁ ጓደኞች አሉ እና በጣም የሚያሳዝን እና ከዛም ደግሞ የተመለሱ ጀለሶች አሉ አቅቷችሁ፣ አረ ይሄ ነገር አይሆንም ብለው ሊቢያ ደርሰው የተመለሱ፣ ያኔ እንኳን ከሱዳን ነው የተመለሱ፣ ግን ሊቢያ ደርሰው የተመለሱ ጓደኞች ምን ያህል ያው ሁሉ ነገር መስዋዕት ከፍለው ሲመለሱ አሰቡት። ያው ሁሉ ነገር ከፍለው መመለስ ማለት እንግዲህ አስብ፣ ያው ሁሉ ገንዘብ፣ ያው ሁሉ መስዋዕትነት ለምን ስለማይሆን አንዳንዴ ስንበሳጭ በስሜታዊነት ምናምን እንደዚህ አይነት ነገር እንወስናለን፣ እና አንዳንዴ ደግሞ ጓደኛም ደግሞ እንደዚህ በቃ ይገፋፋል። እዚህ ምን እንሰራለን? በቃ ያለውን ነገር ምናምን ነገር ሲለን በቃ የሆነ እና ከእንደዚህ አይነት ጓደኛ ራሱ መራቅ ነው ያለባችሁ። ሀገራችሁ ሆነ ሀገራችሁ ሆነ በቃ ሊስጥሩ ራሱ ጠርጋችሁት ነው እግዚአብሔር፣ በፀሐይ በረሃብ ሩዝ ሩዝ ነው፣ በቀን አንዴ ሩዝ ነው የሚቀርበው። እሱን ተሻምተ ነው የምትበለው። ስንት አይነት መከራ! ከላይ ፀሐይ እየቀጠቀጠ ነው። በ ብቻ ለነግራችሁ ስቃዩ ማለት እና ከዚህ ተማሩ ቤተሰቦች። ብዙ ስቃይና መከራ ነው ያሳለፍኩት።